ነግረ ነው ምንም አልነግርሽም፣ ተወኩ። በጣም ያሳዝናል የተፈጠረው ነገር። ልጁ ማን ነው? ልጁ ማን ነው? ኬትን የመጣው ብላችሁ ለምትጠይቁ እኔ ሙሉ መረጃ እነግራችኋለሁ ማለት ነው። እየወላችሁ ልጁ ኬት እንደመጣ ያለው ነገር በሙሉ እነግራችኋለሁ። እናንተ መቼም ቪዲዮ ሙሉ ማየት አትወዱም። ስለዚህ ምን ይደረግ? ቀድሜ እነግራችኋለሁ ኬት እንደመጣ ማለት ነው። በመጀመሪያ ግን ሀይሚ ተረጋጊ። ተረጋጊ። የምሬን ነው የምልሽ። ተረጋጊ፣ ተረጋጊ። ጠላትሽን አታስደስቺ። አንቺ በጣም ብዙ ጠላት ነው ያለብሽ ብዙ ጠላት ነው ያለብሽ። ለጠላትሽ እጅ እንዳሰጪ። ይሄ ልጅ ደግሞ ከየት ነው የመጣው ማን ነው ምንድን ነው ብላችሁ ለተጨነቃችሁ ልጁ ማን እንደሆነ እኔ ነግራችኋለሁ፣ ማለት ነው። ታውቃላችሁ እኔ እያንዳንዷን ነገር ብርብር፣ ጉዝጉዝ አድርጌ እንደማመጣ ታውቃላችሁ። ደቂቃ አይፈጅብኝም። ቀን ምንድን ነው ያልኳችሁ? ቡርኬ ተሳፍሯል፣ ሄዷል። ሌላ ሀገር ሄዷል። ራሱ ደብቋል። አልደበቀም። ስካትላይት ሆቴል እንደነበረ ነግራችኋለሁ። ዛሬ ደግሞ መጥተዋል። በቤታቸው ማለት ነው። ገባችሁ ሁሉም ነገር ነጭ ነጭ ነው የምናወራው። መረጃ ከደረሰን ደረሰን ነው። መረጃችንን ደግሞ ለእናንተ እናቀብላለን ማለት ነው። ልጁ ማነው? የሚለውን እነግራቸዋለሁ። ሌላው ቡርኬ በጣም ተናድሃል፣ በጣም ተናድሃል። የምሬን ነው ምልክ፣ በጣም ተናድሃል። ተረጋጋ ቡርኬ፣ ተረጋጋ። በትንሽ ነገር፣ በቀላል ነገር የምትወዳትን ውዷ፣ ቆንጅየዋ፣ ለአንተ የምትገባዋ ልዕልቷ። ልበ ሩህሩሃ አይምሮ ብሩህዋ ሀይሚን ማጣት የለብክም። አትሞኝ። ይሄ ልጅ ታውቃላችሁ ልጆ አዲስ አበባ ልጅ ነው። ሀይሚ ቤት ውስጥ ምን ሊሰራ ገባ ላላችሁኝ እውነት አሁን ስነግራችሁ ታማለች፣ ማንም የለም። ሐኪም ቤት የምትሄደው ኦፍኮርስ ቡርኬ ከሌለ ያው በታክሲ ወይም በራይድ ነው የምትሄደው። ኦልሞስት በአሁኑ ሰዓት አብዛኛው ሰው ተጠቃሚ አዲስ አበባ ውስጥ አብዛኛው ሰው ተጠቃሚ ራይድ ነው። ደግሞ አዲስ አበባ ውስጥ ታውቃላችሁ ሁሉም ሰው ክላሱን ቤቱን ዘጋግቶ ነው የሚኖረው። በአሁኑ ሰዓት እንደዚህ እንደ ድሮ ጎረቤት ምናምን እንደ ክፍለ ሀገር አይደለም። የክፍለ ሀገር ሰው በጣም የዋህ ነው ሚስኪን ነው እና ሶሻል ላይፉ ራሱ ጎረቤት ከጎረቤት ይጠያየቃል። ድምጽ ከጠፋየት ነው ማነክ፣ የት ነክ ይባላል። አዲስ አበባ ግን ጋይስ፣ ሁሉም ሰው የራሱን ላይፍ ውስጥ ነው የሚኖረው እና ሁሉም ቤቱን ዘግትግት በሩን ዝግትግት አርጉ ምናምን ማን ከማን አይተያይም። እቺ ሴት እንግዲህ ሀይሚ ደወለች፣ ራይድ ጠራች? ታማ አገኛት፣ መታከም ያለባትን ደረጃ ወሰዳት፣ ካገኛት ቦታ አንስቶ አመጣት። ሶ ይሄ የራይድ ሹፌር ነው ምንም አዲስ ነገር የለውም። ደግሞ ማንኛውም ሰው እኛ ኢትዮጵያውያን ጨካኞች አደለንም። እችን ሴት ከታመመች መቼም ይጂ ውረጃ አይላትም። ታማ ከሆነ አይታሃል፣ ብርጭቆ ሰበረችው እንጂ በእጇ ይዛለች፣ ውሃ አጠገቧ አቅርባለች። ኢቭን አለባበሷ ራሷ አይታችኋል። ሼቴን የለበሰችው ከውጭ አደለም የመጣችሁ ቤት ውስጥ ናት። ገባችሁ፣ ከውጭ አይደለም ስላችሁ ይሄና ክልት ዝናና ሄድ አይደለም ዘንጣ አይደለም ያየሃት ለማለት ነውና ቡርኬ ለእርቅ መሄድክ መልካም ሆኖ ሳለ ግን እንደዚህ አይነት ነገር በመፈጠሩ በጣም አዝኛለሁ። አሁንም ቢሆን ትዕግስት ሊኖር ይገባል። በቃ ታም አለች። አንተን ስላጣችክ ብስጭት ትብላለች። ሀይሚ በጣም ነው የምትወድክ። አንተን ስታጣ አንተን ካጣችክ አንተን ልክ ስታጣ እንደዚህ አይነት ነገር ውስጥ ትገባለች። ይሄ የሁሉም ሴት ባህሪ ነው። እስኪ ሴቶች ፍቅረኛ ያላችሁ ባል ያላችሁ ሳይሆን ፍቅረኛ ያላችሁ እኔ እንኳን ባልም ፍቅረኛም የለኝም። እንዴት ይሄ ከየት ላምጣ? በየትኛው ፀባይ ፍቅረኛ ፍቅረኛ ያላችሁ ሴቶች እስኪ እንዴት ነው ፍቅረኛችሁ በጣም የሚወዳችሁ ፍቅረኛ ካላችሁ እናንተ በጣም ደግሞ የምትወዱት ከሆነ ማለት ነው የሆነ ወይ ስራ የሆነ ቦታ አምሽቶ ምናምን ከሆነ ምን አይነት ስሜት ነው የሚሰማችሁት? ታቆታላችሁ። ፍቅር ላይ ያላችሁ ሴቶች መቼም ታቁታላችሁ። ስለዚህ ልጅቷ በቃ ነርቭ ዞናለች። ላይክ በቃ ጭንቅላ በጣም ጭንቀት ውስጥ ነው ያለችው። አይሚ ምንድን ነው ያለችው አንተ እንደፈለክ ዘው ብለክ የምትመጣበት ቤት አይደለም። በቃ እያችሁ እያብሰለሰለች ነበረ። ሰው የሚለው አለ ቡርኬ ሌላ ፍቅረኛ አለው፣ አይፈልጋትም። ይህን ይሄን ነገር ስለምትሰማ አይምሮዋ በቃ አቢዩ ላይ ታውቃላችሁ። ለዛ ነው ሌላው ደግሞ ቡርኬ እንዴ ከሰው ጋር መደባደብ የለብክ ሞኝነክ። እንደ የዛሬ ሰው እኮ ትንሽ ክፍትር ብታደርገው ውድቅ ብሎ ፀጥ ነው የሚለው ልጁ ለራሱ ቅጭጫ ያለ ነገር ነው። እንደዚህ መደባደብ የለብክም። እሷ ፊት እራሱ አይኖ እንደምትወዳት ከሌላ ሰው ጋር ስታያት ውስጥ በጣም እንደተረበሸ ይገባናል፣ ግን ብትረዳት፣ ብትጠይቃት ይህ ሰው ለምን መጣ። ኦፍኮርስ ታማ ከሆነ ቤት አስገባት። ምን ችግር አለው? ይሄ እኮ የኢትዮጵያዊነት ባህል እኮ ነው። ባህል ነው። በዚህ ደረጃ ባይሆን ደስ ይለኝ ነበር። የፈራሁት ነው የደረሰው፣ የእውነት የፈራሁት። አሁን ደግሞ ወጣችሁ አንዳንዶቻችሁ ከወንድ ጋር አየናት ከወንድ ጋር ተገኘች እያላችሁ አሁን እልል እንደምትሉ ተስፋ አድርጋለሁ። ማለት በቃ እንደዛ ነው የምትሉት አብዛኞቻችሁ። በቃ እሷም በሌላ አይን ነው የምታያት። እውነት ወንድ አስገብታ ነው የሚመስላችሁ ግን አይደለም። በቃ የታክሲ ሹፌር ነው፣ ወይም የራሽ ሹፌር ነው፣ የራይድ ሹፌር ነው። አገኛት አመጣት። ከታማ ካገኛት አነሳት አመጣት። ይሄ ነው ያለው ነገር። እንደዚህ ደግሞ ኢትዮጵያ ውስጥ ሁሉም ሰው ይደረጋል። ይሄ ኖርማል ነው። ስለዚህ ቡርኬ፣ አሁንም ቢሆን ተመለስ። ከታመመች ትታህት ልትሄድ አይገባም በፍጹም ብቻዋን ትተሃት ልትሄድ አይገባም። ጠይቃት፣ ቁጭ ብለህ ለምደው በጠረጴዛ ዙራማት ጠይቃት። አናግረኝ እያለችህ አላናግርሽም ስትላተናዳ ነው የውሃ ብርጭቆ የሰበረችው፣ እና እሱ ኖርማል ነው ይሰበር። ነገር ግን አናግራት ከጎን አሁን፣ ጥላሃት አትሄድ። አሞኛል እያለችህ ነው፣ ትትሃት አትሄድ። ከታመመች ትትሃት አትሄድ፣ ነገ ይቆጨሃል። ብቻዋን ትትሃት ልትሄድ አይገባም። ካጠገቧ ልትሆን ነው የሚገባ። በቃ ጥፋት ስህተቶች ሊኖሩ ይችላሉ፣ በመነጋገር ፍቱ። ስንት ጠላት ባለባችሁ ስንት ሴራ እየተሴረበት ባለበት ሰዓት ላይ እናንተ እንደዚህ ትሆኑ፣ በጣም ነው የሚደብረው። የምር ሲሬስ በጣም ይደብራል። አስብበት ብሩክ። የሰው ሰው ደግሞ አትንካ። ይሄ ነው በቃ። ጋይስ እኔ በጣም ብስጭት አልኩኝ። እውነት ማለት እንደዚህ አይደለም። የምጠብቃቸውን የሆነ ፍቅር ነገር ላይ ሆኖ ምናምን ነበር የጠበቅኩት። አይም ሶሪ እውነት